ሉሌት እንደዛ ዳዊትን ለምና ለምና ዳዊት እሺ በቃ ብሎ ልዕልትን ይከተላታል። ልዕልትን እየሮጠ ሲከተላት እሷ ትታው ምንም ልታናገረው አልፈለገችም። ምክንያቱም በጣም ተቀይማለች፣ እሱ ስለምትወደውና ስለምታፈቅረው። ሉሊት ደግሞ ሰው ላገኝ ልወጣ ነው ወይም ቤቱን የሚገዙትን ሰዎች ላገኝ ልወጣ ነው ብላ ስለነበር የወጣችው አምና የሄደችው ወደ ኤልሳቤት ቤት ውስጥ ማንም እንደማይኖር ዳዊት ብቻውን እንደሚሆን አስባ ነበር የሄደችው። ነገር ግን ያ ነገር ስላልተሳካላት ና በአይኖ ያየችው ነገር በጣም የተለየና ሌላ ነገር ሆኖ ስለሆነ ያገኘችው ዳዊት ከስር ከስር እየተከተለ ቢያናገራትም ብቻዋን ማለት ትተው ትሄዳለች። ከዛም ሮጥ ብሎ ሄዶ እጇን ነቀ አድርጎ ይዞ፣ ቆይ እኔ እየተከተልኩ እኔና ቁመሽ ለምንድን ነው ትተሽን የምትሄጂው? ሲላት ባከንተውን በቃ ተውን አልፈለገም፣ ዳዊት ለምን ትከተለኛለህ? ምክንያቱም አንተ እኔ ምልህን አትሰማም፣ ልትረዳኝም አትሞክርም ስትለው፣ ማለት ምን እያልሽ ነው? ለምን ትተሽንስ እንደዛ እየለመነችሽ ትተሻ ትሄጃለች? ሲላት፣ በቃ እናቴ እየጠበቀችኝ ስለነበረ ነው፣ ለዛ ነው የወጣሁት ስትለው እህትሽ እኮ በጣም ነው የምትወድሽ፣ ለአንቺ በጣም ነው የምታዝነው። ስለዚህ ለምንድን ነው እንደዚህ የምታደ የምታደርገው ብሎ ሲላት ስለ እህቴ ካንተ በላይን ያውቃለሁ። ስለዚህ ምንም እንድትለኝ አልፈልግም ትለዋለች እናም አንተ ልትረዳኝ አትፈልግም፣ እኔ እኮ እወዳለሁ አፈቅራለሁ ስትለው፣ እኔ እንደዚህ አይነቱን ነገር አልፈልግም፣ ስንት ጊዜ እነግርሻለሁ። እኔ ፍቅር የሚባል ነገር በፍጹም አልፈልግም፣ የፍቅር ሰውም አይደለሁኝም። ስለዚህ እኔ አሁን የመጣሁት ለምን እንደዚያ አደረግሽ፣ እህትሽ እየወደደችሽ እና ለአንቺ ብዙ ነገር እያደረገች እያሰበችልሽ፣ ለምንድን ነው በዚህ ሁኔታ አንቺን የምጠረጥሪያት? ይላታል ማለት ነው እሷም ምክንያቱም ልልል ማለት ኤልሳ የነገረቻት በጣም ብዙ ነገር ስለነበረ እሱና ያመነችው። እናም እዛ አይኑ አይን ላይን ያየችውም ሌላ ነገር ስለነበረ እኔ እኮ እንዳሉ አፈቅር አለው ስለዚህ ለምን አትረዳኝም ስትለው እኔ በፍጹም አንቺን አልፈልግሽም። በዛ ላይ ደግሞ ከእንዳንቺ አይነት ሰው ጋር እኔ በፍጹም ልሆን አልችልም። መቸውንም ቢሆን አላፈቅርሽም። ይህ ነገር መቼ ሆነም አይሆንም ስላላት እኔ እኮ አንተ እንድታፈቅረኝ አልፈልግም እኔ ሁል ጊዜ እየወደድኩ ለኖር ነው ያልኩት ስትለው በፍጹም ይህ ነገር አይከሰትም። መቼውንም ቢሆን በዚህ ነገር አትመኝበት ወይም ሊሆን አይችልም እና እኔ በፍጹም አላደርገውም። ከማልወደው ሰው ጋር ተጣብቄ መኖር ደግሞ አልፈልግም ብሎ አሁንም ድጋሜ ልብ የሚሰብር ቃላቶችን ይናገራትና ትቷት ይሄዳል ማለት ነው። እሷም እያለቀሰች እኔ ምን ያንሰኛል፣ እኔ ምን ይጎለኛል፣ እኔ ምን የሚጎለኝ ነገር አለ? ለምንድን ነው ድሌ እንደዚህ የሆነው? ለምንድነው ሰው የማያፈቅረኝ? ሁልጊዜ እንደዚህ አይነት ነገር ስ የሚናገርኝ እሱ ለምንድን ነው እያለች ታለቃቅሳለች። እናም ሎሊትም እንደዛ ዳዊትን ለምናውጣ ሄድና ተከተላ ብለው ስለነበረ ኤልሳም ሎሊትን በጣም ብዙ ነገር ተናግራታለች። አንቺ ከሱ ጋር ያለሽ ፍቅር ያስታውቅባችኋል፣ በጣም ያስታውቁባችኋል እና እህትሽም እሱን ስላየች ነው እያለች እየጨቀጨቀቻት ስለነበረ በጣም ግራ ተጋብታ ነበር። በሌላ በኩል ድንቁ ተብዬው እየሮጠ በሪያን ቋቋል የወይዘሮ ማዝን እና እሷም እየሮጠች በሮን ስከፍት የታለች የታለች እያለ ይገባል። እናም ወይዘሮ አልማዝ ማንን ነው ደግሞ ማንን ነው የታለች የምትለው ስትለው ያቺ የእህትሽ ልጅ ናታ የታለች ይላታ ማለት ነው። እና እሷ ኩ የለችም፣ የለችም ምንፈልገህ ነው ስትለው ያችን ማትረባ ያችን ማትረባ የሰራችው ስራ ሲላት ድረስ የት ነበርክ? ሁሉ ነገር ካለቀ በኋላ ነው እንዴ አሁን እንደዚህ የሚያደርግ ስትለው አልማዝ እሱ ደግሞ በፍጹም ያለቀ ነገር የለም ገና ይቀራል ሲላትኝ ከለሆነ እስከ መጨረሻው ድረስ እሸኛት አለው ሲል እንደዛማ ከሆነ ጎበዝ ነው ወንድ ነ ያንንማ ካደረከው እንደውም ዛሬ መሆን አለበት ስትለው፣ አቶ ድንቁም አይ ዛሬ ሳይሆን አሁኑ ነው አድርጌ ነው ማሳየሽ። ነገር ግን የልጅሽን ጉዳይ በፍጹም በፍጹም የምትዋው ነገር አይደለም ሲላትኝ እንዴ ያ እሱ በኋላ የምናደርግ የምናስብበት ነገር ነው መጀመሪያ ቤቱን ጨርስ ቤቱን ከጨረስክ በኋላ እናስብበታለን ስትለው እሱን ተይው አሁን ጨርሽ አሳይሻለሁ እያለ በሩን ከፍቶ እየሮጠ ይወጣል በሩን ከፍቶ እየሮጠ ሲወጣ ወይዘሮ አልማዝ ደግሞ ሎሌት ሎሊት በቃ ከዛሬ አታመልጭም ዛሬ መሰናበቻሽ ቀን ነው እያለች በቃ ከኔ ጋር ፉክክር መቅጠም አልነበረብሽም ታገኛታለሽ አሁን ዋጋሽን ከዛሬ ምንም ልታልፊ ያትችም፣ ትላለች ሎሊትን። በሌላ በኩል ኤልሳ ከልብን ቀጥራ ፍቅሩን የሚቀበላት መስሏት በጣም ደስተኛ ናት። መንገድ ላይ ሄደች፣ በጣም ደስተኛ ነበረች። እሱ ጋር ስትደርስ ግን ምንም አዲስ ነገር የለም እና ኤልስዬ፣ እኔ አንቺ አጠገቤ እንድትሆኝልኝ እፈልጋለሁ የሆነ ነገርም እንድታማክሪኝ ወይም እንድትነግሪኝ እፈልጋለሁ ከእስከ ዛሬው ድረስ ይልቅ ከአሁን በኋላ አብረሸኝ እንድትሆኝ በጣም ፈልጋለሁ ስትለው ሲላተኝ እሷ ደግሞ በቃ ካለብኝ እኔን ለመረጃ ብቻ ነው የምትፈልገኝ፣ ለሌላ ነገር አትፈልገኝም ስትለው አይ እንደዛ ማለት አይደለም ግን ከስከዛሬው ድረስ ከስከዛሬው ይልቅ ካሁን በኋላ በጣም ታስፈልገኛለሽ እልሳ ሲላት፣ እሺ እኔ ጌታ እኔ እኮ በቃ ሁልጊዜም በምትፈልገኝ ሰዓትና ሁልጊዜም በምትሻኝ ሰዓት አጠገብ አለሁኝ። አጎነነኝ ነገርኝ፣ ምንድ እንድነግር የምትፈልገው ነገር ስትለው፣ እኔ እንድትነግርኝ የምፈልገው ነገር በዳዊትና በሎሌት ጉዳይ ነው፣ እና ምን እያደረጉ ነው ያሉት፣ ወይስ ምን እያደረጉ ነው፣ ምን ላይ ናቸው ሲላትኝ አይ ስለ እነሱ እንኳን ባልነግረው ነው የሚሻለኝ። ደግሞ የዛሬውማ የተከሰተው ነገር በጣም ከባድ ነው ስትለው እና ንገሪኛ፣ ምንድን ነው የተከሰተው ነገር፣ ምንድን የተፈጠረው ነገር ሲላትኝ፣ በቃ እንዴት ብዬ ልንገረ፣ የእውነት ለመናገር ለመናገር እራሱ በጣም ከባድ ነው እና እንዴት ብዬ ልንገረ እያለች ታወራለች። ለራሱ ኤልሳ ንገሪኝ፣ ስለተፈጠረው ነገር ንገሪኝ፣ ምንድን ነው ሲላትኝ፣ ያው የኤልሳ ማለት የዳዊትና ሎሊት ጉዳይ በጣም ከባድ ነው። አሁን እኮ በቃ እጅ ለእጅ ተያይዘው ነው የሚወጡት፣ እጅ ለእጅ ተያይዘው ነው የሚገቡት። ያሉበት የፍቅር ጉዳይ በጣም የተለየ ነው እና ደግሞ አታውቅም እንዴ ሎሊት እኮ ቤቱን ልትሸጠው ነው ስትለው፣ ምን ይላታላው? እንዴ ይሄን አታውቅም እንዴ? ቤቱን ልትሸጠው እንደሆነ ደግሞ አታውቅም እንዴ? እስከዚያ ድረስ አልነገረችህም? እኔ በጣም ነው የማዝነው። ምክንያቱም እናንተ ፍቅረኛሞች ናችሁ። ፍቅረኛሞች ከሆናችሁ እንዴት ይህን አልነግርህም? እንዴት ትደብቃለች? ስትለው እሱ ደግሞ ወይኔ ካለም ጭራሽ ጭራሽ ለኔሳን ነግረኝ ምን አድርጊያት ነው ምን አድርጊያት ነው እያለ ይናደዳል። እሷም ጨመረ አድርጋ በጣም ነው ማዝ ነው እናንተ በጣም የምትቀራረቡ ፍቅረኛ ሞች ነበር የምትመስሉኝ። እስከዚህም ድረስ ተዳርቃችኋል ማለት ነው። እና እሱ ብቻ መሰለህ እንዴ? ሲጀመር የብሩን ብሩ ከተሸጠ በኋላም አካውንቱ በዳዊት አካውንት እንድገባ ተደርጓል። እናም ቤቱ ከተሸጠ በኋላ በዳዊት ስም ወይም በዳዊት አካውንት ነው የሚገባው፣ እና እነሱ እዚህ ድረስ ደርሰዋል ትለዋለች። እሱ ደግሞ በጣም ተናዶ ስለነበረ እኔ እኮ በጣም ወዳታለሁ፣ እኔ እኮ በጣም አፈቅራታለሁ፣ እኔ እና እሷ አብረን ለመኖር ነበረ የተመካከር ነው፣ እንዴት እንደዚህ ታደርጋለች ብሎ ሉሊትን ማለቴ ኤልሳን እጇን ይዞ ስለነበረ እጇን ምንጭቅ አድርጎ ሊሄድ ሲል ምን ትለዋለች? እኔ እና እሷ እኮ አብረን ለመኖር ነበር የተስማማ ነው ብሎ እሷን እጇን ምንጭቅ ሲያደርጋት ኤልሳ ደግሞ ምን እኔ ያለሁልህ አይደል እንዴ? ቆይ እኔ አልታይህም ስትለው ይቅርታ ብሎ እጇን ወርውራ አድርጎ ትቷት ይሄዳል ማለት ነው። እሷን ትቷት ወርውራ አድርጎ ሲሄድ በሌላ በኩል ደግሞ ድንቁ በጣም ተናዶ እየሮጠ ስለነበረ ልዕልት እያለቃቀሰች መንገድ ላይ ያገኛታል እና አንች ማትረቢ ለምንድን ነው እንደዚህ የሚያደርግሽ? ለምንድን ነው እንደዚህ የምትሆኝ ምናምን ብሎ ሲጮህባት፣ አንተ የሚመለከተ ነገር የለም። እኔ አንተን አልፈልግህም አንተን መንገድ ላይ ማየትም የትን ቦታ ማየት አልፈልግም ብላ ስትጮህበት፣ አንቺ ቆሻሻ ወደሽ ሳይሆን በግድሽ ከኔ ጋር ትኖሪያታለሽ ብሎ ትንሽ ከጮህባት በኋላ ፊቷን ሲያየው ፊቷ እያለቀሰች ስለነበር ያስታውቀዋል። እናም ለምንድነው የምታለቅሺው ምንነሽ ነው የምታለቅሾ፣ ስላቲኝ እሷ ደግሞ ምን አገባ የሚመለከተ ነገር የለም፣ በምንም ምክንያት ላልቀስ ወይም በምንም ጉዳይ ላልቀስ የሚመለከተ ነገር የለም ስትለው፣ የመለከተኛን ሚስት የኮነሽ አንቺ እኮ የወደፊት ሚስተንሽ ወደሽም ጠላሽም አገባሽ አለሁ፣ ወደሽም ሳይሆን በግዱሽ አገባሽ አለሁ። ስለዚህ ሚስት ነሽ ስላት፣ አንተ ቆሻሻ የማትረባ ትው ምቹ ቢሆን አታገባኝም ትለዋለች፣ እና እሱም ለዛ ወጠጤ ብለሽ ነው አይደለም የምታልቅሹ? ለዛ ለማይረባ ወጠጤ ብለሽ ነው አይደለም የምታልቅሹ? ብሎ ሲጮህባት በፍጹም አይመለከተህም፣ አያገባህም፣ በማንም ዙሪያ አላልቅስ፣ በማንም የሚመለከተ ነገር የለም ቡ ብላ ለተፍታበት ልትሄድ ስትል አንገቷን እንቅ አድርጎ ያስጩሃታል ማለት ነው። ልቀቀኝ ልቀቀኝ ልቀቀኝ እያለች እያለቀቀሰች እያለ በበራቸው በራ ስለነበረ ወይዘሮ አልማዝ ድምጿን ስምታ ትመጣለች። እናም እሷ መጥታ ትገላግላቸዋለች። ልጅቷ ወደ ቤት ትገባለች። ድንቁን ተጮኸበታለች። እንዴት እንደዚህ ታደርጋለህ? ልጅ እኮ ናት። ምን ሆነህ ነው ያመሀል? እንደ ሄዶ ወደ ስራክ ለምንድ ነው እንደዚህ የምታደርገው ስትለው፣ እሱ ደግሞ የወደፊት ሚስቴ ናት፣ አሳያታለሁ አለሁ ላግባትና ልክ ልኳን ነው ማሳያ፣ ካገብኋት በኋላ እበቀላት አለሁ ሲላት፣ መቸውንም ቢሆን ይህ አይሆንም። ልጅ እኮ ናት። በዛ ላይ ደግሞ በእኔ ውሳኔ ብቻ የሚሆን አይደለም ብያለሁ። የልጅቷም ውሳኔ መኖር አለበት። አሁን ወደ ስራ ሄድ ወደ ስራ ሄድ ብላ ገፋፍታ ትለት ወደ ስራው እንዲሄድ ታደርገዋለች። በሌላ በኩል ኤልሳ ከዳዊት ቁጭ ካለበት ከወንድሟ ሶፋ ላይ ሄዳ ቁጭ ስልና ወንድም የዳዊት ምን እያየህ ነው ትለዋለች። እሱ ደግሞ ስልኩን ወደላይ ላይ ስክሮል እያደረገ ፎቶውን እያየ ስለነበረ ፎቶ ወይን እያየውኝ ነው፣ የልጅነት ፎቶ ወይን ይላታል። ኡፍ አሁን ነው ፎቶን የምታየው። ምን ትርጉም አለው ታዲያ ፎቶን ብታየው? ምታዩ። እኔ የምልህ የሎሊት ጉዳይ እንዴት ሆነ ትሏለች። ማለት አልገባኝም። እንዴ ያንተና የሎሊት ጉዳይ እኮ አሁን እኮ ፀሐይ የሞቀውና ሁሉ ነገር ያወቀው ሆኗል። ለምንድን ነው የምትደብቀው? አንተም ትወዳታለህ፣ እሷም ትወዳታለች ትለዋለች። አንቺ ምን እያልሽ ነው ያለሽው? እኔ ሊገባኝ አልቻለም፣ ስለምንድን ነው የምታወሪው ሲላት፣ እንዴት እንደዛ ትላለህ? ያንተና የእሷ ጉዳይ እኮ በቃ ፀሐይ ሞቆታል። ለምንድን ነው የምትደብቀው አንተ ስትለው፣ እሱ ደግሞ እኔ ያንቺ ነገር ሊገባኝ አልቻለም፣ በፍጹም ሊገባኝ አልቻለም። ምን እያልሽና ምን እያወራሽ እንደሆነ የማውቀው ነገር የለም፣ አልገባኝም። እኔ ከአሁን በኋላ ከአንቺ ጋር ማውራት አልፈልግም፣ እየተግባባን አይደለም ብሎ ትቷት ይሄዳል ማለት ነው። እሷም ስራዋን እየሰረ ስለሆነ እስኪ ወደፊት የምናየው ይሆናል፣ እስከ መቼ ድረስ ደብቃት እኖራለሁ እያለች ለብቻዋ ታወራለች። በሌላ በኩል ድንቁ እየሮጠ ኤልሳን ሎሌት እንደማግኘት እየሮጠ ከስር ከስራው ይከተላታል። ከስር ከስራው እየተከተላት እየተከተላት መንገድ ላይ የሆነ ሰው የማይበት ቦታ ሲደርስ ከኋላ እንቃ አድርጎ ቆይ አንቺ የማልገኝ መስሎች ነው ሲላት እንዲህ እኔ በሽ ተደብቄ አውቃለሁ። እኔ እኮ ተደብቄ አላውቅም፣ በዛ ላይ በተደበቀ ቦታ ተቀምጬ አላውቅም። ስለዚህ ለምንድን ነው እንደዛ ምለው ስትሉ፣ በቃ እንደዛማ ከሆነ አሳይሻለሁ ብሎ ሽጉጡን ግንባሯ ላይ ደቅኖባት ድራማው ያልቃል ማለት ነው። ውድና የተከበራቸው ቤተሰቦች ይሄ እንክፍል ጅል ተብየው ድንቁ ደግሞ ወይ አነጋገሮ ያምር፣ ወይ እንቅስቃሴው አያምር፣ ምንም የማያምር ሰውዬ ዝም ብሎ ከልጆች ጋር ወይም ከሱ ልጅ ከምትሆነው ጋር ካላገባሁሽ ካልገደልኩሽ እያለ ይጃጃላል ማለት ነው። እና ይሄ ድራማ በእውነት ለመናገር ውስብስቡ ይወጣ ምንም የማይገባ ድራማ ሆኗል ማለት ነው። ውዶችዬ አብራችሁ